መልካም ዜና ለቤት ፈላጊዎች በሙሉ! ከአንጋፋው ጊፍት ሪልስቴት በመሀል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ1 መኝታ 65 ካሬ እስከ ባለ3 መኝታ 163 ካሬ እንዲሁም የንግድ ሱቆችን በመሀል ከተማ ለገሃር በመሸጥ ላይ እንገኛለን። በዚህ ውብ መንደር ትምህርት ቤት፣ የስፖርት ማዘውተሪያ፣ የጤና ተቋማት፣ 23000 ካሬ ግሪኔሪያ የያዘ ሲሆን በ10 ፐርሰንት ቅድመ ክፍያ በ20 ፐርሰንት ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል። ጊፍት ሪልስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በሲም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 አድራሻችን መገናኛ ለሞቴል ፊት ለፊት ወላንሳ ወላንሳና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45 46 ነው። ለበለጠ መረጃ በ0939 666611 ወይም በ0931717171 ይደውሉ። በራክሊጦስ የጉዞ ወኪል ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ዛሬ በዓለም ላይ ጎልተው ከተሰሙ ጉዳዮች እሳትና ውሃም የከፋ ጉዳት ማድረሳቸውን የሚመለከተው ይገኝበታል። እስያም በእሳትና ውሃም ከባድ ጥቃት ደርሶባት ውሏል። ታይላንድና ኢንዶኔዥያን በመታው ታይቶ ያልታወቀ በተባለ ጎርፍ ከ60 በላይ ሰዎች መሞታቸውና ከሁለት ሚሊዮን የሚልቁ መጎዳታቸው ይነገራል። በታይላንድ በ300 ዓመታት ውስጥ ጥሎ የማያቅ በአንድ ቀን ብቻ 335 ሚሊ ሜትር ዝናብ መጣሉን ዘገቦች አመልክተዋል። አስር ግዛቶችን ያጥለቀለቀው ጎርፍ ቁጥሩ በውል ያልታወቀ ቤትና ንብረት ሲወስድ፣ ሁለት ሚሊዮን ሕዝብ መጎዳቱ ተነግሯል። በየአቅጣጫው የድረሱልን ጥሪ እየቀረበ መሆኑ ሲነገር የነፍሳድን ዘመቻው ተጠናክሮ ቀጥሏል። በደቡብ ምስራቅ እስያ በያመቱ በዚህ ወቅት የክረምት ዝናብ የተለመደ ቢሆንም ያሁኑ ግን ከወትሮ እጅግ የከፋ ነው ይላሉ ባለሙያዎች። በሆንግ ኮንግ ደግሞ ሰማይ ጠቀስ ሕንፃዎች ላይ በደረሰ ከባድ ቃጠሎ በጥቂቱ 36 ሰዎች መሞታቸው ተነግሯል። የቃጠሎው መንስኤም ያልታወቀ ሲሆን በፍጥነት ተስፋፍቶ ሶስት የሚደርሱ ሰማይ ጠቀስ ሕንፃዎችን ክፉኛ ማውደሙን ባለስልጣናት ገልጸዋል። እሳቱን ለማጥፋት 800 ገደማም የአደጋ ጊዜ ሰራተኞች ቢሰማሩም ለሰዓታት የዘለቀውን ቃጠሎ ማቆም አልቻሉም ነው የተባለው። እስራኤልና አሜሪካም ቬንዙዌላን ሊወሩ ነው ስትል ኢራን አስጠነቀቀች። የኢራን ውጭ ጉዳይ ሚኒስቴር ባወጣው መግለጫ በካሪቢያን ባህር የአሜሪካንን ወታደራዊ እንቅስቃሴ ያወገዘ ሲሆን የእስራኤል ተጽዕኖም ለቀጠናው ሰላምና መረጋጋት አደገኛ ነው ሲል አስጠንቅቋል። ቬንዙዌላ ስትወረር ተቀምጠን አንመለከትም ብሏል። የኢራን ውጭ ጉዳይ ሚኒስቴር አክሎ በዚህ ጉዳይ ላይ የኢራንና የቬንዙዌላ ውጭ ጉዳይ ሚኒስትሮች በስልክ ማውራታቸው ሲነገር፣ እስራኤልና አሜሪካም አደንዛዥ እጽ በመዋጋት ስም የቀጠናውን ሰላም ለማናጋት እየሞከሩ ነው ሲል አውግዟል። የእስራኤል መንግስት የካሪቢያንና የላቲን አሜሪካ ሰላም ትልቅ ስጋት መሆኑን የጠቀሱት የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ እስራኤል ከትናንሽ የካሪቢያን ሀገሮች ጋር ያላትን ግንኙነት በማስፋት በቀጠናው ተጽዕኖ ለመፍጠር እየሰራች ነው ብለዋል። ከእስራኤል መንግስት የተሰጠ ምላሽ የለም እስካሁን። በጋዛ ጦርነት ሳቢያም አርባ የሚደርሱ የካሪቢያን ሀገራት የማህበረሰብ ድርጅቶች በእስራኤል ላይ ማዕቀብ እንዲጥሉ መንግስታቶቻቸውን መጠየቃቸው ይታወሳል። ሁለቱ ሀገሮች ኢራን እና ቬንዙዌላም በተለያዩ ዘርፎች ትብብራቸውን ለማጠናከር ሲስማሙ፣ በጸጥታ ጉዳይም ቴሄራን ካራካስን ለመደገፍ ዝግጁ መሆኗን አረጋግጣለች። በ1990ዎቹ 25 ሺህ ገደማ በቬንዙዌላ ይኖሩ የነበሩ አይሁዳውያን ቁጥር አሁን ወደ 6 ሺህ ዝቅ ማለቱ ይነገራል። በቬንዙዌላ መሪዎች የኢኮኖሚ ፖሊሲ ሳቢያም ፕሬዚዳንት ኒኮላስ ማዱሮ አሸነፍኩ ያሉበት ያለፈው ዓመት ምርጫ ውጤት ሺዎችን አስቆጥቶ አደባባይ እያስወጣ እንደነበር ይታወሳል። ሆኖም የማዱሮ መንግሥት የተቃውሞ ሰልፉን በኃይል የበተነ ሲሆን ከ20 የሚልቁ ተገድለው ከ200 በላይ ታስረዋል። የሀገሪቱ ምርጫ ኮሚሽን ማዱሮ 51 በመቶ የመራጭ ድምፅ አግኝተው ማሸነፋቸውን ከገለጸ በኋላ የተቃዋሚ መሪ ኤድሞንድ ጎንዛሌዝ የምርጫውን 67 በመቶ ድምፅ አግኝተው ማሸነፋቸውን የሚያሳዩ መረጃዎች ወጥተው እንደነበር ይነገራል። አወዛጋቢው ምርጫም በመላው አገሪቱ አለመረጋጋት እንዲሰፍን ሲያደርግ፣ ለ11 ዓመታት የቆየው የማዱሮ ሶሻሊስት መንግስት የሰለቸው ሕዝብ አደባባይ ወጥቶ ተፋልሟል። በነዚህ የማዱሮ መንግስት አገዛዝ ዓመታት በጥቂቱ 8 ሚሊዮን ህዝብ ሀገር ጥሎ ሲሰደድ ከአሜሪካም የነዳጅ ማዕቀብ ጋር ተዳምሮ የሀገሪቱ ኢኮኖሚ ክፉኛ ወድቆ ታይቷል ነው የሚባለው። ፕሬዚዳንት ማዱሮ ለተነሳባቸው የህዝብ ተቃውሞ እስራኤልን ተጠያቂ ማድረጋቸው የኔታንያሁን መንግስት ይበልጥ አንቅቶታል ነው የሚባለው። የማህበራዊ ኔትወርኩን ሳተላይቱንና ሁሉንም ኃይል በእጇ አድርጋለች ያሏት እስራኤል ከስልጣን እንድወገድ ለማድረግ የህዝቡን ተቃውሞ ከኋላ ሆና በገንዘብ ጭምር ደግፋለች ሲሉ ከሰዋል። እስራኤልና ቬንዙዌላ ከ2009 ጀምሮ የቀድሞ መሪ ሊያኔው የጋዛ ወረራም ምላሽ ድጋፍ ካቋረጡ በኋላ ወይም ግንኙነት ይፋዊ ወዳጅነት የላቸውም። ፕሬዝዳንት ኒኮላስ ማዱሮ ከላቲን አሜሪካ መሪዎች እስራኤልን በማውገዝና ፍልስጤማውያንን በመደገፍ የሚወዳደራቸው የለም ይላሉ የተለያዩ ወገኖች። አሜሪካም ማዱሮ በእስራኤል ላይ ያቀረቡትን ክስ ውድቅ በማድረግ ከስልጣን ልታስወግዳቸው ያዝ ለቀቅ ያለ ሙከራም በተለያየ ጊዜ አካሂዳለች። ሆኖም ሁሌም ከማድሮ ጎን የማይለዩት ሩሲያም፣ ቻይና፣ ሰሜን ኮሪያና ኢራን ድጋፍ ሲቸሯቸው ቆይተዋል። ደም ያፋሰሰውን የምርጫ ውጤት በመደገፍም ሀገሮቹ እውቅና ሲሰጧቸው፣ እነ ሜክሲኮ፣ ኮሎምቢያና ብራዚል ማዱሮ የምርጫ ድምፅ ቆጠራም ተጣርቶ እንዲቀርብ ይፈቅዱ ዘንድ ሲጠይቁ፣ ሩቅ ያሉት እነ ቻይናም ድጋፍ መስጠታቸውን ከግል ጥቅማቸው ጋር አያይዘው የተቹ በርካቶች ናቸው። እነ ቻይናና ሩሲያ በየትኛውም ሀገር በሚነሱ የሕዝብ ተቃውሞዎች አንድም ጊዜ ከህዝብ ጎን ቆመው እንደማያውቁ፣ እናም አሁን ማዱሮ ለእስራኤል ከነበራቸው ጥላቻ አሜሪካም እርሳቸውን ለማሰር 50 ሚሊዮን ዶላር ሽልማት ይፋ ማድረጓና አፍንጫቸው ስር ወታደራዊ ክምችት መጀመሯ በእርግጥም ትልቅ ስጋት ላይ ቢጥላቸው ምን ይፈረዳል ይላሉ። ፕሬዚዳንት ዶናልድ ትራምፕ በካሪቢያን ባህር በአደንዛዥ እጽ ዝውውር በሚጠረጠሩ መርከቦች ላይ እርምጃ እንዲወሰድ ማዘዛቸውን ተከትሎ በተፈጸሙ ጥቃቶች በጥቂቱ ሰማንያ የሚጠጉ ሰዎች መገደላቸው ይታወሳል። እንዲሁም የአሜሪካም የጦር መርከቦችና ከፍተኛ ቁጥር ያለው ሰራዊት ወደ ቬንዙዌላ ማስጠጋታቸው ታውቋል። እናም በጋዛ ጦርነት ሳቢያም ጸብ ገጥመው የነበሩት ሦስቱ ሀገሮች ኢራን፣ እስራኤልና አሜሪካ ዳግም ላቲን አሜሪካ ላይ ይገናኙ እንደሆነም እስካሁን ማንም አያውቅም። ሁለት ሚሊየን ገደማ ሕዝብ ያላትና ከዓለማችን ድሃ ሀገሮች አንዷ በሆነችው ጊኒ ቢሳው ወታደራዊ የመንግስት ግልበጣ መካሄዱ ተነገረ። ዛሬ ከሰዓት በኋላም በቤተ መንግሥት አካባቢ የተኩስ ልውውጥ መካሄዱን ተከትሎ የሀገሪቱ ፕሬዚዳንት ኡማሮ ሲሶኮ ኢባሎ በወታደሮች ተይዘው መታሰራቸው ታውቋል። በዋና ከተማ ቢሳው ከሰዓት ከ8 ሰዓት በኋላ የተኩስ ልውውጥ እንደነበር የአይን እማኞች ገልጸዋል። መፈንቅለ መንግስቱ በሀገሪቱ ዋነኛ የተቃዋሚ እጩ መስፈርት አላሟሉም በሚል የተሰረዙበት ምርጫ ከተካሄደ ከሶስት ቀናት በኋላ የተፈጸመ ነው ተብሏል። የምርጫው ውጤት በነገ ዕለት የሚጠበቅ ሲሆን ፕሬዝዳንቱና ዋነኛ ተቀናቃኛቸው ፈርናንዶ ዲያስ ማሸነፋቸውን ከወዲሁ መግለጽ ጀምረው እንደነበር ተመልክቷል። ሆኖም ዛሬ ሳይጠበቅ ወታደሮች ፕሬዝዳንቱን ገልብጠው ስልጣን መያዛቸውን ይፋ ሲያደርጉ ነዋሪዎች ከተኩስ ለማምለጥ በየአቅጣጫው ሲሸሹ መታየታቸውን የተለያዩ መገናኛ ብዙኃን ዘግበዋል። በፖርቹጋል ቅኝ ተይዛ የነበረችው ጊኒ ቢሳው እንደ አውሮፓውያኖቹ አቆጣጠር ከ1980 ወዲህ ዘጠኝ ጊዜ መፈንቅለ መንግሥት ተካሂዶባታል አሊያም ተሞክሮባታል። ዛሬ ስልጣን የጨበጡት የጦር መኮንኖች ሕዝቡ እንዲረጋጋ ሲጠይቁ ፕሬዚደንቱን የት እንዳደረሷቸው እስካሁን አልታወቀም። ይህ አዋዜ ነው። መልካም ዜና ለቤት ፈላጊዎች በሙሉ ከአንጋፋው ጊፍት ሪልስቴት በመሃል ከተማ ለገሃር በ84000 ካሬ ኮምፓውንድ ከባለ 1 መኝታ 65 ካሬ እስከ ባለ 3 መኝታ 63 ካሬ እንዲሁም የንግድ ሱቆችን በመሃል ከተማ ለገሃር በመሸጥ ላይ እንገኛለን በዚህ ውብ መንደር ትምህርት ቤት የስፖርት ማዘውተሪያ የጤና ተቋማት 23000 ካሬ ግሪነሪ የያዘ ሲሆን በ10% ቅድመ ክፍያ በ20% ቅናሽ በ4555 የባንክ ብድር ለውድ ደንበኞቻችን አቅርበናል ጊፍት ሪልስቴት ከለጋር ኮምፓውንድ ሳይቱ በተጨማሪ በ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 ጌታችን ከተወለደበት ቤተልሔም፣ ቀራኒዮ ጎሎጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠመቃሉ። በተጨማሪም ገዳመ ቆሮንጦስን፣ ጌታ የተንገላታበትን 14ቱን ምዕራፎች፣ ሞት ባሕርና ሌሎች በርካታ ቅዱሳን ስፍራዎችን ያስጎበኞትና በመልካም አቀባበል ተቀብሎ ረጅም ዓመታት ባካበተው የማስጎብኘት አገልግሎት እና ልምድ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 አድራሻችን መገናኛ ለም ሆቴል ፊት ለፊት ወላንሳ እና ዘለቀ ህንፃ አንደኛ ፎቅ ቢሮ ቁጥር 45 እና 46 ነው። ለበለጠ መረጃ በ0939666611 ወይም በ0937171717 ይደውሉ። ጰራቅሊጦስ የጉዞ ወኪል